እግዚአብሔር ይማርሽ የኔ ቆንጆ እህት በጣም ከባድ ነው። በተለይ እህቶቼ እራሳችሁን ጠብቁ። በተለይ አዲስ የምትመጡ አረብ ሀገር ያላችሁ ልጆች ከመኪና አደጋ ራሳችሁን ጠብቁ። ራሳችሁን ጠብቁ ስላችሁ በመሄድ ሳይሆን ቆሻሻ ለመጣል ምናልባት ከአስፋልት ተሻግራችሁ ነው። በብዛት አረብ ሀገር ካያችሁ ቆሻሻ የሚጣልበት አስፋልትን ተሻግራችሁ ነው። አሁን እኔ ያለሁበት አስፋልትን ተሻግራችሁ ነው። መኪና ሲበር ከመጣው ቆማት አሉ እንጂ አላልፍም እና በተለይ አረብ ሀገር ያሉ መኪና መኪናዎች በብዛት ትንንሽ ልጆች ናቸው የሚነዱት። እኔ እንዴት ነው መኪና የሚሰጧቸው ሁሉ ብዬ እስከምገረም አንዳንዴ ከኛ ግን ጋር ሁሉ የሚጋጩበት ጊዜ አለ እና ትንንሽ ልጆች በየሰፈሩ ውስጥ የሚነዱ አይጠፉም እና በተለይ አዲስ የሆናችሁ ልጆች ራሳችሁን ጠብቁ። ከአስፋልት ወታችሁ ቆሻሻ የምጥሉ ልጆች ካላችሁ ራሳችሁን ጠብቁ። እባካችሁን፣ ከላይም ከታችም አስፋልት ተሻግራችሁ የሚመጣ መኪና ካለ ይለፍ ጠብቁት። ለምን ከሩቅ አይሆንም እናንተ ሩቅ ነው ስትሉት በጣም ፍጥነት የጨመረ ከሆነ ማስፋፋቱ ስለሚችል ብቻ ወጣም ወረደም። በእርግጥ እግዚአብሔር ነው የሚጠብቀው፣ ግን ቢሆንም ከእግዚአብሔር በታች ራሳችሁን ጠብቁ። አዲስ በተለይ አዲስ የምትመጡ ልጆች በጣም ትንንሽ ናችሁ። በተለይ ሳውዲ የምትመጡ ልጆች ትንንሽ ናችሁ። እግዚአብሔር በአይምሮ ጭንቀት ሁሉ ታማችሁ ብዙ በቃ እኔ እንጃ። ቲክቶክ ሲታይ በጣም ያሳዝናል ያማል። በጣም ትንንሽ ልጆች ናችሁ እና ራሳችሁን ጠብቁ። አትጨነቁ። ደግሞ እውነት የማይሆን ከሆነ አገር መግባት ከፋም ለማም እኮ ሀገር አለን አደለ እንዴ? ስለዛ ሀገራች ትገባላችሁ። እራሳችሁንም አታስጨንቁ። አንዳንዴ ቆሻሻ ይዛችሁ ስትወጡም ጥሩ ቤት ካልሆነ መዳም ጨቅጫቃ ከሆነች ቆሻሻ ይዛችሁም ስትወጡ ሀሳብ ውስጥ ገቡና ከአስፓልት ርቃችሁ ቆሻሻ የምጥሉ ከሆነ በዛን ሰዓት መኪና አደጋም ሊደርስባችሁ ይችላል እና እራሳችሁን አታስጨንቁ። በእግዚአብሔር በጣም የሚያሳዝኑ ትንንሽ ልጆች ናቸው። እኔ ቲክቶክ ላይ የማያቸው በጭንቀት ታመው እኔ አንድ ኢትዮጵያ ናቼ አረቦች ይስቃሉ በኮሜንት ማለት ነው። እግዚአብሔርን ነው የምላቸው እና ልጅቷ ሐኪም ቤት ወስደዋት እንዴት እንደምትሆን በቃ እንደብድን ያረጋት ጭንቀት ነው እና መኪም ቤት ውስጥ በቃ ሁኔታዋም ነው እነሱ ግን እንደ ሙዚቃ እየተጠቀሙባት ሲሳሳቁባት ነበር። እና ጤነኛ ስንሆን ነው በጣም ያማል። እኔ በጣም ነበር ያመመኝ። ጤነኛ ስንሆን ነው እነሱ የሚፈልጉን። ካልሆነ ወደ ሀገራችሁ ትመለሳላችሁ። ካልሆነ ደግሞ ሶስት ወር እስከሚሞላችሁ መቼም የኢትዮጵያ ኤምባሲ ቢቸግር ነው ኤምባሲ ደውላችሁ ሶስት ወር ካልሞላችሁ ቢሮ ተመልሳችሁ ወደ ሌላ ቦታ መቀየር ነው እንጂ ራሳችሁን አታስጨንቁ። እውነት እኔ አሁን ባለው ሰዓት በእርግጥ ጥፉ ብያል። እንደ ድሮ አይደለም። አረብ ሀገር በተለይ ሳውዲ ጠፍታችሁ ምናምን ለመስራት ስራ የማይገኝበት ጊዜ አለ። ማንንስ አምናችሁ ትጠፋላችሁ? አሁን ከባድ ነው እና ሀገራችሁ ከብታችሁ ወን ሀገር ቀይራችሁ ብትሄዱ፣ በተለይ ደግሞ ትንንሽ ልጆች እግዚአብሔርን ነው የምላቸው በጣም ትንንሽ ልጆች ናቸው አረብ ሀገር የሚመጡት። በእርግጥ እኛ ሁላችንም ስንመጣ አረብ ሀገር ትንንሽ ሆነ ነው፣ ግን የአሁኖቹ ደግሞ ጭንቀት አይችሉም። እውነት ጭንቀት አይችሉም። በቃ ምክንያቱም ገና ስለሆኑ የእነሱ አሁን ያሉበት ዘመንም እንዴት ብቻ ከባድ ነው። እውነት እና ቤተሰቦች እቺ ልጃውን እንግዲህ ኢትዮጵያ ላይ ትልቅ ልጅ አላት ልጄ እንደ አየኝ ነው የምትለው ያው አጥምቷ ሁሉ ያው ተሰባብሯል እና እርዳታ ትፈልጋለች አስባችሁታል እለወጣለሁ ብላችሁ መታችሁ ድጋሚ የሌላ ሰው አይን ማየት ብቻ ከባድ ነው እግዚአብሔር የሰው ፊት ከማየት ሁላችንን የሚጠብቀል ከምንም በላይ ከባዱ ነገር የሰው ፊት ማየት ያማል ታማችሁ የሆነ ነገር ሆናችሁ እለወጣለሁ ቤተሰቤን እቀይራለሁ ብላችሁ መታችሁ የሰውን ፊት እንደማየት የሚያም ነገር የለም እውነት ከሚያመው ህመም የሰው ፊት ማየት ነው ሚዲያ ላይ መውጣት ነው እና እግዚአብሔር ይማርሽ እህታችን። ብቻ ከባድ ነው። እንግዲህ አጥምቷ ሁሉ ተሰባብሯል። መኪናው ሚገርሙ አልተያዘም ነው የሚባለው። እንግዲህ ሰው በሌለ አረብ ሀገር እንዳያችሁ ፀጥ ነው። እንደው ማታ ይሻላል። በስሙ ትላላችሁ። ጸጥ ነው። በተለይ ትምህርት ሲሆን ከትምህርት ይመጣሉ፣ ይተኛሉ። መንደሩ ሁሉ ጸጥ ነው። መኪናውም ገጭቷት ቢያልፍ አያያዝም። ቤት በኩል ማን አለ ብላችሁ የማን ትላላችሁ? እና እራሳችሁን ተጠብቁ። እውነት ብቻ ከባድ ነው። አስፋልት ወታችሁ አስፋልት ተሻግራችሁ፣ አሁን ለምሳሌ እኔ እንዳልኳችሁ አስፋልት ተሻግረን ቆሻሻ ምንጥለው፣ አስፋልት ተሻግራችሁ ቆሻሻ ምንጥሉ ካላችሁ መኪና እስኪ ያልፍ ጠብቆ ተረጋጉ። ከጭንቀት ራሳችሁን አስወግዱ። ካልሆነ ያልተመቻችሁ ነገር ካለ አገራችሁ ግቡ፣ በቃ እውነት። ኤምባሲ ቁጥር ደግሞ የያዙ ከኢትዮጵያ ስትመጡ ሶስት አራት ቁጥር ያዙ፣ እውነት የያዙ በቃ ይጠቅማችኋል። ስለዚህ አባካችሁን ራሳችሁን ጠብቁ። ያው በብዛት ለአዳዲስ ልጆች ናቸው። የለመዱትም ያው ቢሆን ችግር የለም ግን አዳዲስ ትንንሽ ልጆች ስለሆኑ አሁን ወደ አረብ ሀገር በተለይ ሳውዲ እየመጡ ያሉ ልጆች በጣም ትንንሽ፣ ጭንቀት የማይችሉ በጣም የሚያሳዝኑ፣ በጣም ትንንሾች ማር መማር ባለባቸው ጊዜ ኑሮ ነውና ወደ ስደት የመጡ ናቸው።